አዲስ አበባ ውስጥ ኤርትራን በድንጋጤ ጸጥ ረጭ ያሰኘ የኤርትራውን ኢሰያስ አፈወርቂን ሥርዓት ለመገርሰስ ታጣቂ ኃይሉ በይፋ ተቋቁሟል። በቆይታችን በዝርዝር ይተነተናል። ባለፈው ከመኖሪያ ቤታቸው ወድቃ ተገኝታ ህይወቷ ያለፈው የታዋቂው አርቲስት አንዱ አለም ጎሳ ባለቤት ቀነኒ አዱኛን በተመለከተ ፍርድ ቤቱ አወዛጋቢ ውሳኔ ሰጥቷል። በቆይታችን በዝርዝር ትሰሙት አላችሁ። የኢዜማው ፕሬዝዳንትና የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ሆን ብለው መንግስትና ህዝብን እያነጣጠሉ ነው የሚል ወቀሳ ቀርቦባቸዋል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ ከመገናኛ ብዙሃን ባለስልጣን ህጋዊ ፈቃድ ያለው ተአማኒና ሚዛናዊ መረጃዎችን የሚያደርሳችሁ በጋዜጠኞች የተመሰረተ ሚዲያ ነው። ሰብስክራይብ በማድረግ ዶል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። ላይክና ሼርም አይረሳ። ሐሳባችሁን በኮሜንት አስቀምጡልን። ከልብ እናመሰግናለን። አሁን መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። የኢዜማ ፕሬዝዳንትና የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ህዝብና መንግስትን የማለያየት ስራ እየሰሩ ነው የሚል ክስ ቀርቦባቸዋል። የትምህርት ሚኒስቴር የ2017 የትምህርት ዘመን የዘጠኝ ወራት አጠቃላይ አፈጻጸም በህዝብ ተወካዮች ምክር ቤት በተገመገመበት ወቅት የምክር ቤቱ አባል ሆን ተብሎ መንግስትና ህዝብን ለማለያየት በሚመስል መልኩ ሙስሊም ተማሪዎችን በሂጃብና በንቃባቸው ምክንያት በተደጋጋሚ ከትምህርት ገበታቸው የማራክ ስራ እየተሰራ እንደሆነና በጉራጌ ዞን ጉንችሬ፣ በትግራይ ክልል አክሱም ከተማ በሺዎች የሚቆጠሩ ሙስሊም ሴት ተማሪዎች በሂጃብና በንቃባቸው ከትምህርት ገበታቸው የማራቅ ከጓደኞቻቸው በሃይማኖታቸው ምክንያት ብቻ ኋላ እንዲቀሩ የማድረግ አድሎ የተሞላበት ሥራ መስራቱን የምክር ቤቱ አባል ተናግረዋል። ሌላኛው የምክር ቤቱ አባል ኡስታዝ ካሚል ሸምሱ ሙስሊም ሴት ተማሪዎች በንቃብና በህጃባቸው የመግፋት ሂደት በተደጋጋሚ አጀንዳ ከሚሆንና ሁሌ ከምንንጫጫበት አካታች የሆነ ማንንም የማይገፋ ዘላቂ መፍትሄ ሊቀርብለት ይገባል ብለዋል። ኡስታዝ ካሚል አክለውም ንቃብ ለጸጥታም ይሁን ለማንኛውም የደህንነት ጉዳይ አስጊ አለመሆኑን ጠቅሰው ማንኛዋንም ኒቃቢስት ተማሪ በሴት ፈታሽ አስፈላጊውን የፍተሻ ሥራ መስራት ይቻላል ብለዋል። በጉዳዩ ዙሪያ ምላሽ የሰጡት የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ሂጃብን በተመለከተ ከልካይ ህግ የለም በየትኛውም የትምህርት ተቋም መከልከል የለበትም ብለዋል በትግራይ ክልል አክሱም የተደረገው ነገር ከህግ አግባብ ውጪ መሆኑን ጠቅሰው ከትግራይ ክልል ትምህርት ቢሮ አመራሮች በተደጋጋሚ መነጋገራቸውን ገልጸዋል። የኒቃብ ጉዳይ ከሂጃብ ጋር ፍጹም የተለያየ መሆኑን የተናገሩት ፕሮፌሰር ብርሃኑ በህፃናት መሃል አንድ ሰው ፊቱን ተሸፋፍኖ ሲገባ የደህንነት ችግር ይፈጥራል ብለዋል። ኒቃብ በትምህርት ሚኒስቴር ህግ መከልከሉን ገልጸው ሁልጊዜ አጀንዳ ፈጥሮ ከመጫጫፍ በፓርላማ አቅርቦ ህጉን መቀየር ያስፈልጋል ብለዋል። ኡስታዝ ካሚል ሸምሱን በተገኙበት ከመጅሊስ አመራሮች ጋር በዚህ ጉዳይ መክረነበታል ሲሉም ተናግረዋል። የፋኖ ታጣቂዎች ለሀገራዊ ምክክር ኮሚሽኑ አጀንዳ ማቅረባቸውን የሀገራዊ ምክክር ኮሚሽኑ ኮሚሽነር ፕሮፌሰር መስፍን አሪያ ተናገሩ። በጦርነት ምክንያት ሳይደረግ የነበረው አጀንዳ የማሰባሰብ ሂደት ባሳለፍነው ሳምንት በባህር ዳር ከተማ ለአንድ ሳምንት ያክል ተደርጎ መጠናቀቁ ይታወሳል። ከመድረኩ መጠናቀቅ በኋላ የፋኖ ታጣቂዎች አጀንዳቸውን ማቅረባቸውን ኮሚሽነሩ የገለጹ ሲሆን፣ የየትኛው ታጣቂ ቡድን አንጃ አጀንዳውን እንዳቀረበ ግን ከመግለጽ ተቆጥበዋል። ፕሮፌሰር መስፍን አሪያ በአማራ ክልል እየተደረገ ያለው ውጊያ ቆሞ ውይይት እንዲደረግና መንግስት የተናጠል ተኩስ አቁም በማወጅ የመፍትሄ አካል እንዲሆን መጠየቃቸው ይታወሳል። ይሁን እንጂ የኮሚሽነሩ የሰላም ጥሪ በመንግስትም ይሁን በታጣቂ ኃይሎች በኩል ተቀባይነት አላገኘም። ለምክክር ኮሚሽኑ አጀንዳ ማቅረባቸውን በተመለከተ ጥያቄ የቀረበለት ራሱን የአማራ ፋኖ በጎጃም ብሎ የሚጠራው ታጣቂ ኃይል የህዝብ ግንኙነት ኃላፊ ማርሸት ፀሐዩ መረጃ ውሸት መሆኑንና ፋኖ ከመንግስት ጋር የመደራደርና የመነጋገር ፍላጎት እንደሌለው ተናግሯል። ምናልባትም ከጎጃም ውጭ ያሉ የፋኖ አንጃዎች አጀንዳ አቅርበው እንደሆነ የተጠየቀው ማርሸት የተኛውም የፋኖ ክንፍ አጀንዳውን አላቀረበም፣ ጉዳዩ ሙሉ በሙሉ ውሸት ነው ሲል ውድቅ አድርጎታል። የመገናኛ ብዙሃን ባለሙያዎች የድምፃዊ አንዱ አለም ጎሳን ችሎት ሂደት እንዳይታደሙ በፍርድ ቤት ታገዱ። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ኅልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው አርቲስት አንዱ ዓለም ጎሳ ጉዳይ በታየበት ችሎት ነው። ፍርድ ቤቱ መገናኛ ብዙሃን ችሎቱን እንዳይ ታደሙ ያገደው በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አብዝተው ዘግበውታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎት እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎት የተጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበው አቤቱታ እንደሚደግፉ ገልጿል። ችሎትም ግራ ቀኙን ካዳመጠ በኋላ መገናኛ ብዙሃን ካሁን በፊት አንድ ጊዜ ከተከሳሽን ለፋሲካ በዓል ወጥቶ ኮንሰርት ማዘጋጀት ጠይቋል፣ ሌላ ጊዜ ደግሞ የሟችን የግል ማህደር ዲያሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡ ሐሰተኛ ዘገባዎች ማቅረባቸውን በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ወይም ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ሰጥቷል። በዛሬው ችሎት የታደሙ ጋዜጠኞችን በዳኞች ትዕዛዝ እንዲወጡ ተደርጓል። የኤርትራው የተቃውሞ እንቅስቃሴ ቡድን ብርጌድ ናህመዶ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎችን ሲያቋቁም የማዕከሉን ጽሕፈት ቤት ሆኖ እንደሚያገለግል ገለጸ። የተቃውሞ እንቅስቃሴው በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችሉም አስታውቋል። ብርጌድ እናሐመዶን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግሥት ጋር መነጋገሩን የእንቅስቃሴው አመራር ተናግሯል። የኤርትራው ፕሬዝዳንት ኢሰያስ አፈወርቂ መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌና አህመዶ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኘው አንድ ህንፃ ላይ የከፈተውን ጽህፈት ቤት ስራ እያስጀመረው ባለፈው የካቲት አጋማሽ ነበር። የጽፈት ቤቱን ምረቃ ስነ ስርዓት በሚያሳይ ቪዲዮ ላይ የብርጌድና አህመዶ አመራሮች የቢሮ መከፈት ለእንቅስቃሴው እጥፈት እንደሆነ ሲናገሩ ተደምጠዋል። እንቅስቃሴውን ከፊት ሆነው ከሚመሩ ግለሰቦች አንዱ የሆኑት አቶ በየነ ገብረዝጋብሔር ጽፈት ቤቱ ተበታትኖ ለቆየው ብርጌድ አህመዶ እንቅስቃሴ አንደኛውና መገናኛ ማዕከል እንደሆነ ገልጿዋል። የጽህፈት ቤቱ መከፈትን የገለጸው ብርጌድ ናህመዶ ከሌለኛው ተቃዋሚ ድርጅት የኤርትራ አፋር ብሔራዊ ኮንግረስ ጋር በመሆን ጥር 19 2017 ዓ ም ኤርትራውያን የተገኙበትን ስብሰባ በአዲስ አበባ ከተማ ካካሄደ ከአንድ ወር ገደማ በኋላ ነው። የብርጌድ ናህመዶ የዲፕሎማሲ ክንፍ ኃላፊ የሆኑት አቶ በየነ ገብረዝጋ ብሔር ከዚህ ቀደም በምዕራባውያን ሀገራት ሲከናወን የነበረው ተቃውሞ እንቅስቃሴ ከሌሎች ሀገራት በተለየ መንገድ በኢትዮጵያ መጀመሩን ተናግረዋል። የእንቅስቃሴው ተወካዮች ከኢትዮጵያ መንግስት ባለሥልጣናት ጋር ንግግር ማድረጋቸውን የገለጹት አቶ በየነ ለኢትዮጵያ መንግስት ያቀረብነውም ጥያቄ በኤርትራ ስርነቀል ለውጥ እንደምናካሄድ ነው ብለዋል። ለሚዲያዎች ማብራሪያ የሰጡት ሁለት የብርጌድ ናህመዶ እንቅስቃሴ አስተባ ባሪዎች ሊያደርጉት ላሰቡት የትጥቅ ትግል መሰረት የሚሆነው አካባቢ የተኛው እንደሚሆን በግልጽ ከመናገር ተቆጥበዋል። ከአስተባባሪዎች አንዱ የሆኑት በየነ ከኢትዮጵያ የሚነሳ የትጥቅ ትግል እንቅስቃሴ የማድረግ እቅድ ይኖር እንደሆነ ለቀረበላቸው ጥያቄ በኢትዮጵያ ምደባ ወይም ዘመቻ ካምፓን አደረጃጀት ወታደራዊና ዲፕሎማሲያዊ ማዕከል ሊቋቋሙ ይችላል የሚል ምላሽ ሰጥተዋል።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 ዓላማ ለኢትዮጵያ መንግስት እንዳስረዱ ጠቅሰዋል። አስተባባሪው ከኢትዮጵያ ወታደራዊ አመራሮች ጋር ንግግር አድርገው እንደሆነ ለቀረበላቸው ጥያቄ ይህን ጉዳይ ለተመለከተ የተሰየሙ ወታደራዊ ክንፍ አመራሮች መናገራቸውን ገልጸው መቶ በመቶ አለ ወይም የለም ብለው መናገር አንችልም ብለዋል። ብርጌና አህመዱ በኢትዮጵያ እያደረገ ያለው እንቅስቃሴ በሌሎች ሀገራት ካለው የተለየ መሆኑን የሚያነሱት አቶ በየነ ለዚህም ሶስት ምክንያቶችን ይጠቅሳሉ። አስተባባሪው ኢትዮጵያ በተለይም አፍሪካ ህብረት ማዕከልነቷ ጋር ተያይዞ ያላት የዲፕሎማሲ ማዕከልነት በምክንያትነት የሚጠቅሱት አንዱ ነው። ኢትዮጵያና ኤርትራ በኢኮኖሚና በጸጥታ ቅርበት ያላቸው ተጎራባች ሀገራት መሆናቸው እንዲሁም በሀገሪቱ ውስጥ ከ300 ሺህ በላይ ኤርትራውያን መኖራቸውን ብርጌድ ናሕመዶ በተለየ መልኩ እንቅስቃሴ እንዲያደርግ በምክንያትነት የተጠቀሱ ሌሎች ምክንያቶችም ናቸው ብለዋል። አቶ በየነ ሶስተኛው አላማ በምዕራባውያን ሀገራት የተፈጠረው ትግላችንን ወደ ሀገሩ አካባቢ ማንቀሳቀስ ነውም ብለዋል። ወደ ጎረቤት ሀገር በመምጣት ለለውጥ እንቅስቃሴዎች ህዝቡ ጠርቶ ሊሰማ በሚችልበት ጎረቤት መፍጠር ነው ብለዋል። በኢትዮጵያ ስንል በሰመራ፣ በመቀሌ ወይም ሁመራ፣ በተለያዩ አካባቢዎች በመቅረብ ትግሉን ማስፋት ነው ብለዋል። ብርጌድና አህመዶ አባል የሆኑ ስደተኞች መለያ ወረቀት አይዲ እንዲሰጣቸው የተመዘገቡት ቁጥር እንዲኖራቸውና ዋስትና እንዲሟላ ውይይት መካሄዱን ገልጸዋል። ለእንቅስቃሴው አባላት እንዲሰጥ ንግግር የተደረገበት የመለያ ወረቀት የብርጌድና አህመዶ አባል የሆነ ኤርትራዊ ታስሮ ወደ ኤርትራ እንዳይመለስ የሚረዳ እንደሆነ ነው ያብራሩት። ውድና የተከበራችሁ ቤተሰቦቻችን መረጃን ከጥበብ ስለምትከታተሉ ከልብ እናመሰግናለን። የዛሬው የመረጃ ሰዓታችን በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቤቱ አባል ትሆኑ ዘንድ ደግመን ደጋግመን በአክብሮት እንጋብዛለን። ሰላም።